አይጠቅምም። በተለይ ሚዲያን መለመን የምፈልገው ማህበር አላችሁ፣ አመራሩን እንደፈለጋችሁ መሳደብ ችግር የለውም ግን አትሌቶች አካባቢ የሚፈጠረው ነገር ሞራል በጣም ከባድ ነው። ሞራል ይሰብራል፣ ስነ ልቦና ያጎላል። ያን ጊዜ በማህበራችሁ ደረጃ መተላለፍ የሌለበትን መተላለፍ ያለበትን በማህበር ደረጃ ብትለዩና አሁን በተለይ በቅርቡ የኢትዮጵያ ብሔራዊ እግር ኳስ ቡድን በሄደበት ሰዓት የተደረገው አይነት ነገር በእውነት አይገባም ለኢትዮጵያ። ልጆቻችን ከአብራካችን የወጡ ናቸው። የሰጠናቸውን ነው ይዘው እየሄዱ ያለው የደከምንባቸው ወይ ምን ያክል እንደሰራን በዚያ ልክ ነው መገመት ያለበት እና እያንዳንዱ ሀገር በልጆቹን የሚወከለው በአበቃውን የሚወከለው ያን ጊዜ ችግሩ የራሳችንን ነው ውጤቱም የራሳችን ነው። በዚህን ጊዜ ብሔራዊ ቡድኑ ካልተጫወተ ነው የሚያሸንፈው የሚል አይነት ንግግር በእውነት ቅስም ሰባሪ አስፈላጊም አይደለም፣ እንደዚህ አይነት ነገሮች መቆምም ይኖርባቸዋል። ስለዚህ ቃል አበረታታን ጥሩ ነገር ከአንደበታችን ካልወጣ ጋዜጠኞች፣ አንዳንዶች ጎበዞች ናቸው፣ መናገር ትችላላቸው። ያ ንግግር ግን ለኢትዮጵያ ይጠቅማል ወይ አይጠቅምም የሚለውን ፈትኑ፣ እዩት፣ መርምሩት። በዚያ ደረጃ ካልሆነ ሀገራችሁ የምትወዷት ሀገራችሁ ያ የምትሰሩለት ከሙያ አኳያ ለአበርክት የምትሉት ነገር ዜሮ ውስጥ ይገባል፣ አይጠቅምም ለኢትዮጵያ ስለዚህ በተቻለ መጠን ተጠናክሮ አብሮ መስራት ይጠይቃል። ትችቱን በአግባቡ ሀገርን በማይጎዳ መልኩ መሆን አለበት። እንደ ኢትዮጵያ ኦሎምፒክ ኮሚቴ ኢትዮጵያ ኦሎምፒክ ኮሚቴ አሁን እንደምታውቁት አትሌት የለው አትሌት የለውም። አትሌቶቻችን የሚመጡት ከአትሌቲክስ ፌዴሬሽን ነው። ያንኑ መደገፍ ነው። እንደ አሁን ቅድም እንደተባለው የኢትዮጵያ ኦሎምፒክ ኮሚቴ በዚህ ውድድር ለዚህ ውጤት ላበቁን ጀግኖች አትሌቶቻችን በጣም ከፍ ያለ ሽልማት ያደርጋል እናደርጋለን፣ ከመንግስታችን ጋር በመሆን እንኳን ደስ ያላችሁ፣ እንኳን በድል ተመለሳችሁ። ከጎናችሁ ምን ጊዜም አንለይም፣ አብረን እንሰራለን። ከሚዲያውም ጋር ከህዝቡም ጋር አብረን ኢትዮጵያን ለክብር ለድል ለማብቃት እንስራ። አመሰግናለሁ።